ሰላም ውድ አድማጮቻችን ስፖርት ነው። በአዲስ የዝውውር መረጃዎች ተመልሰን መጠና ውድ አድማጮቻችን፣ እንግዲህ አርሰናል በዝውውር መስኮቱ ላይ እንግዲህ ሐምሌ ሳይጀምር ጥሩ እንቅስቃሴን እያደረገ ይገኛል። ኖርጋርድ ኬፐ፣ እና ዙቢሜንዲ እንግዲህ መድፈኞቹ ጋር ኤምሬትስ ደርሷል። ዛሬ የኬፐ የጤና ምርመራውን አድርገዋል። ያን ማድረጉ ራሱ ትልቅ እድል ነው። ከዚህ በኋላ አርሰናሎች የዙቢሜንዲ ዝውውርም የኖርጋርድም ትናንት እንግዲህ በጥሩ ሁኔታ ተጠናቋል ማለት የሚቻለው የጤና ምርመራውን የሚያጠናቅ ከሆነ ሰላሳ አንድ አመቱ ዴንማርካዊ ብሬንፎርድ አማካኝ እንግዲህ አርሰናሎች ሰዎች ይህንን ተጫዋች በጉጉት ጠብቀው ቢሆን ማምጣታቸው ጥሩ የሚባል ነው። ይህንን ዝውውር እንዴት አርሰናል ቶሎ ብሎ ጨረሰ ብላችሁ ካያችሁት ይህ ተጫዋች አንደኛ ቀድሞውም የአርሰናል ደጋፊ እንደነበር ማሊያውን አድርገው በአርሰናል ማሊያ የታየ ነበር። ከዚያ አርሰናሎች ቶማስ ፓርቲን መልቀቅ እንግዲህ ከአርሰናሎች ከፍተኛ ክፍያን መክፈል ለሱ አልፈለጉም። ይህንን ቶማስ ፓርቲ አልተቀበለም። ቶማስ ፓርቲ ከሰኔ ሰላሳ በኋላ አርሰናልን የሚለቅ ይሆናል። ስለዚህ አርሰናሎች በፍጥነት ይህንን ተጫዋች ለመጠቃት ከፈለጉት ውስጥ አንዱ ኖርጋርድ ነው ያስፈልገ ነበር። ነገር ግን ቅድሚያውን ለአርሰናል ሰጥቷል። የተጫዋች ምን አይነት ክህሎት አለው ካላችሁ እንግዲህ ቶማስ ፍራንክን ማነጋገር ነው። ቶማስ ፍራንክ ወደ ተተናማ ቅንተው እንኳን ይህንን ተጫዋች ለማስፈረም ይፈልጋሉ። ከቀድሞ ቡድናቸውም አባል እንደነበር የሚታወሰው ኖርጋርድ እንግዲህ በቶማስ ፍራንክ እገዛ ነው እዚህ ድረስ የደረሰው። ነገር ግን አርሰናል መርጧል። እንግዲህ በዘንድሮ ድድር ዓመት ብሬንፎርዶች ብዙ ተጫዋቾችን እየለቀቁ ይገኛሉ። እንግዲህ የሚንበሞ ኖርጋርድ፣ ፍላከን እያልን ብዙ ተጫዋቾችን መጥቀስ የምንችል ነው። ስለዚህ በአጠቃላይ አርሰናሎች ይህንን ተጫዋች ሲያደርግላቸው ማድረጋቸው የሚጠበቅ ነው። የሚሆነው ቶተናም ጥያቄ አቅርቦ ውድቅ ተደርጎበታል። የዚህ ተጫዋች ተተኪ በማለት እንግዲህ ብዙ ክለቦች ሲፈልጉት የነበሩት አንዱ እንግዲህ ሊሹ ጉሜ ነው። ነገር ግን የአጉሜ ዝውውር አልተሳካም። ስለዚህ ሉሹ አጉሜ ነበር። አጉሜን ግን አርሰናሎች በድርድሩ ወቅት እንግዲህ አንዱ ማይክል አርቴታ ያቀረበው ጥያቄ ነው። ምክንያቱም ማይክል አርቴታ በእንግሊዝ ፕሪሚየር ሊግ ላይ ልምድ ባለው ተጫዋች ነው ቶማስ ፓርቲ መተካት የሚፈልገው። በአምስት ዓመታት ለእንግሊዝ ፕሪሚየር ሊግ ላይ ጥሩ ፐርፎርማንስን ባሳየው ኖርጋርድ ታክቶታል ማለት የሚቻል ነው ወደድማቻችን ሌላኞቹን መረጃዎቻችን ምናደረሳችሁ ይሆናል። ይህ ያያ ስፖርት ነው። ላይክ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደርስ ያግዘናል። ደድኖቻችን ሌላኛው መረጃችን የሚሆነው እንግዲህ አርሰናል የአማካይ መስመርን ስነ ኖሮ ጋር 10 ሚሊዮን ፓውንድ እየታየ የሚጨምር 5 ሚሊዮን ፓውንድ ከፍለዋል። በተቀላቀል ስድስት ቁጥር ሚና ላይ ዙቢመንዲና ኖሮ ጋር እንዲሁም ደግሞ በስምንት ቁጥር ሚና ሞሪኖ ና ራይስ ንዋነሪ ና ዴ ጋር የ10 ቁጥር ሚናን የሚይዝ ይሆናል። የሁሉም ተጫዋች የሁሉም የአርሰናል ደጋፊ የሁሉም አመራር ጥያቄ ግን አርሰናል ና ያ አጥቂ መስመሩን እንግዲህ አጥቂ መስመሩን በሚመለከት ዛሬ ሳሚ መክቤል እንዲሁም ደግሞ ያነሳቸው ሀሳቦች አሉ። አርሰናል ከሶስቱ አጥቂዎች እየመረጠ ይገኛል። ቪክቶሪ ኮሬስ፣ እንዲሁም ደግሞ ሁለተኛ የሆነው ቤንጃሚን ሴስኮ፣ ሶስተኛው ደግሞ ዛሬ በዝውውር መስኮቱ የተነሳው ስሙ ጁሊያን አልቫሬዝን መምጣት አርሰናል ይፈልጋል የሚል ነው። እንግዲህ አንድሬ በርታ ከአትሌቲኮ ጋር ጥሩ ግንኙነት አላቸው፣ ለማስፈረም እድሉን ያገኛሉ። እንግዲህ የሚጠበቅ ነው የሚሆ ቪክቶሪ ኮሬስን በሚመለከት አሁንም ለዩናይትድ ክፍት እንደሆነ በዚህ ዝውውር መስኮት ላይ ሊቨርፑልም የዚህ ተጫዋች ፈላጊ እንደሆነ ን ተጫዋች ምልመላ ላይ እንዳሉ ያሳያል። ሊቨርፑል እንግዲህ ዳርዊን ኔዝን ለመተካት ያስባሉ። አርሰናሎች አሁንም አስቸጋሪ ያደረገባቸው ከስፖርቲንግ ሊዝበን የዋጋው ጉዳይ ነው። የመጨረሻ ውሳኔዎቹ ይጠበቃሉ። በቤንጃሚን ሴስኮ ጉዳይ አዲስ ነገር የለም። ይህን ተጫዋች አሁንም ለመምጣት አርሰናሎች ጥረትን እያደረጉ ይገኛሉ። እዚህ ጋም አንድ መነሳት የሚጠበቅበት ሀሳብ አርሰናሎች ጁሊያን አልቫሬዝን በሚመለከት ነው። ጁሊያን አልቫሬዝ በጥሩ ፐርፎርማንስ ላይ እንዳለ ያምናሉ። ስለዚህ ከዚህ በፊት ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ የወሰዱት መልማዩ አንድ ላይ በርታ ነበሩ። ስለዚህ በርታ ይህንን ተጫዋች መልሰው ማስፈረም ይፈልጋሉ። ሮድሪጎን በሚመለከት ዣቪ አሎንሶ አዲስ አስተያየትን ሰጥቷል። የ24 ዓመቱ ብራዚላዊ የመስመር አጥቂን በሚመለከት 84 ሚሊዮን ፓውንድ ዩሮ አርሰናሎች ማውጣት ይጠበቅባቸዋል። በውድድር ዓመቱ 13 ጎልና 10 አሲስቶችን ማድረግ ችሏል። ነገር ግን የዚህ ተጫዋች ጉዳይ ላይ እንግዲህ ባለፈው ጨዋታ በክለቦች ዓለም ዋንጫ ላይ ያልመረጥኩት አንደኛ በቴክኒካል ብቃቱ ወይም በቴክኒካል ውሳኔ ነው እንጂ ተጫዋቹን የውስብስባ አካል አድርገን እንቀጥላለን፣ በማለት አስተያየትን ሰጥቷል። ሌላኛው እንግዲህ እንደ ኮፍት ኦፍሳይድ ዘገባ ከሆነ አርሰናል ጀደን ሳንቾን ይፈልጋል የሚል መረጃ ወጥቷል። ይህ እንግዲህ ላርሰናል የ23 ዓመቱ አማካኝ ጀደን ሳንቾን ለማስፈረም ጥረቶች እንደሚያደርግ ይጠበቃል የሚለው ሳንቾ እንግዲህ በውድድር ዓመቱን በቸልሲ ያሳለፈ ተጫዋች እንደሆነ ታውቃላችሁ። እንግዲህ ጀደን ሳንቾ በተለይ በቸልሲ ቤት በጣም ተቸግሮ የነበረባቸው ሁኔታዎች እንደነበሩ ይታወቃል። ያንን ሁኔታ ግን ቸልሲዎች ለማስፈረም ያንንም ቢሆን አልፈው ለማስፈረም ይፈልጉ ነበር በደሞዝ ምክንያቱም አሁን 25 ዓመቱ ላይ ነው የሚገኘው። 25 ሚሊዮን ፓውንድ አርሰናል ማውጣት ይጠበቅበታል። አንድ ዓመት ኮንትራት ይቀረዋል። በውድድር ዓመቱ አምስት ጎልና አሲስት ነው ያደረግ። አርሰናሎች ከፍተኛ የደመወዙን መክፈል ይችላል ወይ የሚለው ትልቅ ጥያቄ ነው የሚሆነው። ሌላኛው እንግዲህ አርሰናል ጋር ስሙ እየተያዘ የሚገኘው ከልሶ ኦጉስቶ ነው። እንግዲህ ጉስቶ በጣም ጥሩ የሆነ የኢንተር ሚላን የግራ መስመር ተጫዋች እንደሆነ ይታወቃል። አርሰናሎች የግራ መስመር ቦታቸው ማጠናከር ይፈልጋሉ። የ27 ዓመቱ ብራዚላዊ በጥሩ ፍጥነት እንዲሁም በታክቲኩ ነገር ጥሩ የሚባለው። ኢንተር ሚላን አሁን ብዙ ችግር ውስጥ እንዳለ ይታወቃል። ይሞካል። ቡድኑ ስለዚህ ሶስት ጎል እና ሰባት አሲስት ያደረገው ከያለ ስጉስቶ ኢንተርሚላን ሊለቅ ይችላል። አርሰናሎች እንግዲህ ከላሽሪን የመሀል ተከላካይ በማድረግ ይህንን ተጫዋች የማስፈረም ዕድል አላቸው የሚሉ መረጃዎች ወጥተዋል። ካርል ሄን የአርሰናሉ ግብ ጠባቂ ካርል ሄን በሪያል ቫላዶሪ ምርጥ ጊዜን ያሳለፈ ተጫዋች ነው። የአርሰናል ሶስተኛ ግብ ጠባቂ ነበር። አሁን ግን ይህ ተጫዋች አርሰናል በቋሚው የሚለቅ ተብሎ ይጠበቃል። ሶስት ሚሊዮን ፓውንድ ይዋታል ተብሎ ይጠበቃል። የኢስቶኒያ ብሔራዊ ቡድን ጠባቂ ነው። ፕሪስተን ኖርዜንድ፣ ፖርቶስማዝ እና በብዙ ክለቦች እየተፈለገ ይገኛል የአርሰናሉ ታዳጊ ማይልስ ሊዩስ ስኬሊ የአስራ ስምንት አመቱ ተጫዋች እንግዲህ አዲስ የአምስት 5 አመት ኮንትራትን ፈርሟል። በመድፈኞቹ ቤት እስከ 2030 የሚቆይ ይሆናል። እኔ የአርሰናል ደጋፊ ነኝ፣ ህልሜም ለአርሰናል መጫወት ነው ብሎ አስተያየቱን ሰጥቷል። አንድ በጣም የሚገርም አስተያየት ያዩት ምንድን ነው? ይህ ተጫዋች በጣም የአርሰናል ደጋፊ እንደሆነ በልጅነቱ ጀምሮ ነው አርሰናል ሲገልጽ ወይም ደግሞ በመፈረሙን ሲያረጋግጥ፣ ይሄን ራይት ብዙዎቹን ታዋቂ ሰዎች ሰብስቦ የሚያውቃቸውን ሰዎች ሁሉ ሰብስቦ ነው ለአርሰናል ተለቀደ ነው። ቀጣዩ የኮንትራት ማራዘሚያ የሚሆነው ኢታል ጋቨነር ይሆናል ከዛ በኋላ ሳካ ዊሊያም ሳሊባ የሚጠበቁ ናቸው ሌላኛው መረጃችን የሚሆነው እንግዲህ አርሰናሎች የሀያ ዓመቱን የብራዚላዊ አማካኝ እየፈለጉ እንደሚገኙ ከብራዚል የሚወጡ መረጃዎች ያሳያሉ ብላ ኮረንቲያስ የሚጫወተውን በርኒኖ ባይዶን ይባላል በርኒኖ ባይዶን በጣም ጥሩ ፐርፎርማንስ ያለው አማካኝ ተጫዋች ነው ነገር ግን ከብዙ ክለቦች ጋር መድፈኞች መፎካከል ይጠበቅባቸዋል ብራይተን ወልፍስ፣ ቤኔፊካ ስፖርቲንግ ሊዝበን በጣም በብዙ ቡድኖች ይፈልጋል ፉላምን ጨምሮ እንግዲህ ሚሊዮን ጠጹ መቶ ሚሊዮን ዩሮ ነው። አርሰናሎች ያንን የመክፈል ፍላጎት የላቸውም። ነገር ግን ድርድሮቹ እንደቀጠሉ ናቸው። በውድድር አመቱ ሁለት ጎልና ሶስት አሲስት አስቆጥሯል። ለኮረንቲያስ ምን ምን ብቃቶች አሉት ካላችሁኝ የአማካይ መስመር ነው ለአርሰናል እንግዲህ በተለይ በስምንት ቁጥር ሚናነት መጫወት የሚችል ባለፉት በሀያ አምስት በአስራ አንድ ጨዋታዎች አንድ ጎልና አንድ አሲስት አርጓል። ሜትር ከሰባ አራት ነው ቁመቱ። ከነብራይተን ከኖልቭስ ከሄዱ በኋላ እንደዚህ አይነት ተጫዋቾች አንድ አመት ሁለት አመት ይቆዩ እና በሀምሳ በስልሳ ሚሊዮን ፓውንድ የሚፈለጉ ተጫዋቾች ይሆናሉ። ስለዚህ አርሰናል ቀድሞ ካስፈ ያስፈረመው የጥሩ ሂደት ነው። ነገር ግን ብዙን ጊዜ አርሰናል ይህንን ሲያደርገ ይታየ። ቸልሲን አሁን ስታየው ቸልሲ ወደ ስትራስቡርግ ተጫዋቾችን አጎልብቶ ይመልሳል። አርሰናል እንደዚህ አይነት ቡድን ቢኖረው በዚህ በኩል የሚደሰት ነው የሚሆነው። ሌላኛው መረጃችን የሚሆነው ሳሚ ሞክቤል ያወጣውን መረጃ ነው። እንግዲህ ቢቢሲ በጊዜው አሁን እንግዲህ ሁለትና ሶስት ምርጥ ጋዜጠኞች ውስጥ አንዱ ነው። አሁን ለቢቢሲ እየሰራ ይገኛል። አርሰናሎች ጁሊያን አልቫሬዝን ይፈልጋሉ ብሎ በግልጽ ተናግሯል። ጁሊያን አልቫሬዝ እንግዲህ ጥሩ ክህሎት ያለው የአጥቂ መስመር ተጫዋች ነው። ስለዚህ አርሰናሎች በድርድሩ ላይ ሁለት ሶስት ተጫዋቾችን ይዞ ያሉት ዩኔስኮ የኮሬ እስከ ባለፉት ሳምንታት ምንሰሙ የነበር ነው። አሁን ግን ሶስተኛ ተጫዋችን ጨምሯል። ይህ ሰው ደግሞ ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ አትሌቲኮ ማድሪድ የሚለቀው ከሆነ አርሰናሎች ለማስፈረም ፍላጎት አላቸው። ነገር ግን ከፍተኛ የሆነ ዝውውር ገንዘብን መክፈል ይጠበቅባቸዋል። ከመቶ ሚሊዮን ዩሮ በላይ ማለት ነው። አንድ ሶፋ አርሰናል እንግዲህ ስለ አርሰናል ስለመዘገብ የሚታወቀው በዙቢሜንዲ ጉዳይ በብዙ መረጃዎች ባለፉት ሳምንታቶች ጥሩ ጥሩ መረጃዎችን ሲያወጣ የነበረው አንድ ሶፋ አርሰናል ክርስቲያኖ ሞስኬሪያን የሚመለከት አዲስ መረጃ ይዞ ወጥተዋል። ክርስቲያኖ ሞስኬሪያ የቫሌ ኤጀንሲ የማል ተከላካይ ነው በጣም ጥሩ ፐርፎርማንስ ያለው የማልተከላካይ ነው በብዙ ቡድኖች ይፈለጋል ክርስቲያን ሞስኬራ አርሰናሎች አንድሬ በርታ የዚህ ተጫዋች አድናቂ እንደሆነ እና እንግዲህ አሁን አንድሬ በርታ ብዙ ተጫዋቾችን እንደሚፈልግ ታውቃላችሁ እንግዲህ በዝውውር መስኮት እንኳን እኛ ብዙ መረጃዎችን አድረሰናል አንዱ በዝርዝር ውስጥ ካሉ ተጫዋቾች ውስጥ አንዱ ክርስቲያኑ ሞስኬራ ነው የአማካኝ መስመር ተጫዋች ነው ጥሩ ፐርፎርማንስ ያለው ነው እንግዲህ ከአንድ አመት ገሪ ቡድኑ ለስፔን ወክሎ ተጫውቷል ክርስቲያን ሞስኬራ እንግዲህ ምን ምን ክህሎቶች አሉ ያስፈልግት ብላችሁ ካሰባችሁ ሀያ ዓመቱ ነው። የቀኝ እግር የመሀል ተከላካይ ነው። ስለዚህ በተለይ በሚገባ ማገዝ የሚችለው ማንን ነው ካላችሁኝ፣ በጥሩ ክህሎት የሳሊባ ቤንች የሚሆን ነው። የተከዘጠናንደ ቁመቱ ባልየር ላይ ፍልሚዎች ማይክል አርቴታ የሚፈልጋቸው ነገሮች በሙሉ አሉት። አርሰናሎች ለዚህ ተጫዋች እስከ ሀያ ሚሊዮን ፓውንድ የመክፈል ግዴታ ይኖርባቸዋል። በድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።